ሐሩን ሚዲያ መብታችን ሊያስከብር እንጂ የሰው መብት ሊሰጠን አይደለም፣ አንፈልግም። እኛም ያቱም የዚህ ሀገር ተስፋዎች ነን እኛ አንዱ። ያለ ሙስሊሙ ተሳትፎ ያለ ሚዲያችን ተሳትፎ ቀና ብለን መሄድ አንችልም። አቢሲኒያ ያስቀመጥን፣ ዳሽን አስቀመጥን፣ ዘምዘም አስቀመጥን፣ ሂጅራ አስቀመጥን፣ ያ ሚሊየን እና ትሪሊየን መቀመጡ እኛን ከፍ አያደርገን። በገዛ ገንዘባችን እየተዋረድን ነው። ሰደቃ ማውጣት እኮ ሐራም የነበረበት ዘመን እኮ በእኔና ባንተ ትውልድ ነው ያየነው። ዳህም አብላት ሐራም የነበረበት ዘመን ነበር። የመኖርና ያለ መኖር ዋስትናችን ነው የምንጠብቀው። ሂጃቡም፣ ጅልባቡም ኒቃቡም፣ መሥሪያ ቤቱም እንደፈለግም መንቀሳቀስ የምንችለው የሚናገር ሚናገር አራተኛው መንግስት እንዴት እንደተባለ አላቅም። በኔ በኩል እንደ አንድ መንግስት ነው የምቆጥረው። በጣም ከባድ ነው። ያንዳንዱ ስላምጠል ጠል የሆነ ሁሉ ከብርድ ልብስ ውስጥ እያወጡት ነው ኢንተርቪው የሚያረጉት። አረን ያላረኩም ነው የሚለው። የአብዱራሂም ድምፅ ደግሞ ደሞ ታውቁታላችሁ። የአላህ ኑርም አለበት። አረን አላቅም። ቀስቲ ወረዳው ደውላለሁ ይላል አንቀጥቅጦ የሚጠይቅ አንድ ሚዲያ ሳይሆን ለእኛ ሺህ ሚዲያችን የሚዲያ አንድ ልጃችን አላህ ይጠብቅልንና ቤተሰቦቻችን ቢታመምብን መኪና ጌጤ ያደለም ደስ የሚለኝ መኪናውን ሽጬ ልጅ ማዳኔ ነው የምፈልገው። ከእንቅልፌ ስነሳ አዲስ ዜና ጠዋት የማገኘው ፈጅር ከሰገድን በኋላ ሀሩን ሚዲያ ስትከፍት የሞተ እንኳን ኡስታዝ ካለ ኢና ሌላ ወኔ ለራቸው ሀሩን ላይ ነው የምታገኘ። ደቡብ ላይ የተፈጠረ ከተባለ ሀሩን ላይ ነው የምታገኘው። ምዕራብ አርሲ እንዲህ እንዲተፈጠረ ከተባሉ ሀሩ ሚዲያ ነው የሚናገሩ። እኔ ስለ ሀሩ ምን እንናገር? ለትርኪ ሚልኪ እኮ ገንዘብ እየተሰበሰበ ነው። ትርኪ ሚልኪ እዚህ ግባ ማትለው ይሄ ደግሞ ትክክለኛ የወለር ናቸው። እነዚ አምስቱ ልጆች ስድስቱ ልጆች አሁንም ተሸማቆ እንዲኖር አልፈልግም። ተከፍሎለታል። ና ተሸማቆ አይኖርም። የማንንም መብት ሳንነካ ቀና ብለን እንሄዳለን። ይህን ግን ይህን ስንጠብቅ ነው እንጂ ሁሌ እየተነሳን ስልሳ ፐርሰንት ነን ሀምሳ አምስት ፐርሰንት ነን አይደለም ስራ ይፈልጋል ኬሳችን፣ መግባት ይፈልጋል ነቅለም መውጣት አለብን። ቀና አንተም ትላለህ፣ ልጆችም ይላሉ። ንብረት ማንም አይነካም። የሌላ ንብረት ሲነካም አትቀበልም። ሐሩን የሚያስተምርህ የሌላ መብትም እንዳንነካ ነው። ወላሂ የአላህ ኑር ጠብቆት እንጂ ሐሩን ተውት። ከሁላችሁም በላይ ድንገት ከኔ የበለጠ የሚያውቀው አለ እንዴ? ባህሩ እዚህ ቤት የታክሲ የሚቸገሩ እኮ ሰራተኞች ያሉበት ቤት ነው። ወላሂ በጣም እኮ የሚያሳዝን ነው። እኔ ደግሞ በጣም ስራዬም ቻሪቲ ላይ ስለሆነ ጫማቸውን ሁሉ መለከታለሁ። ለራሴ ያፍራል። ቀና ብለው ነበር እነዚህ ልጆች መስራት ያለባቸው። ቤተሰብ አላቸው፣ ልጆች አላቸው። አምስት ሰዓት ይጨርሳሉ። ኤሊያን አያቸዋለሁ። ማንበራ ሄድ ይውሰዳቸው ራይን ለመውሰድ ስጋት ነውና፣ ለዛ እንኳን የተቸገሩ ወንድሞቻችን ናቸው። ስለዚህ ወንድሞቼ፣ እኔ የመጨረሻ ምክር ልንገራችሁ ወላ እኔ ምላችሁ እኔ ያልሰራሁት መልካም ስራ ማንም አይሰራልኝም ብላችሁ እርግጠኛ ሁኑ። ለመብላትም በሰላም የምንበላበት ለመኖርም በሰላም የምንኖርበት የመገባ ነው የገነባ ነው ትምህርት ቤት መስጊድም በሰላም መብታቸውን የሚያስብልበት ሚዲያችን በደንብ አድርገን የሚያዛለም። ከዚህ ውጪ ደግሞ አላህ ለዚህ አቅም ያላበቃን የዚህ አካል ሆነን በርቶ ወንድሞች በዱዓም ይዘናል እናግዛቸዋለን ማለት የሁላችንም አደራ ነው። ይሄ በነገራችን ላይ ከመዝጊድ በላይ ነው ከመድረሳም በላይ ነው። መዝጊድም የሚከበረው መድረሳ የሚከበረው ባለቤት ሲኖረው ነው አባት ሲኖረው ነው። ይሄ ሚዲያ ደግሞ አባት ሆኖ ትልቅ ስራዎችን የሰራበት ነው እና